የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ለውጡን ተከትሎ ወደ ስልጣን ሲመጡ ማክሮ ኢኮኖሚው በሀገር ውስጥና በውጭ እዳ ጫና ከፍተኛ ተጽዕኖ ውስጥ ወድቆ ነበር። የዕዳ ጫናው ከውጭ ምንዛሬ እጥረት ጋር ተዳምሮ ሀገሪቱን ጫና ውስጥ ከመክተቱም በላይ ተጨማሪ ብድር ለማግኘትና ፕሮጀክቶችን ለማንቀሳቀስም ሆነ ሌሎች ስራዎችን የማያሰራ ነበር። ታዲያ ከፍተኛ ዲፕሎማሲና ልዩ ጥረት የተሞላበት ውሳኔ ተዳምሮ ሀገሪቱ ከነበረችበት ጫና ልትላቀቅ የእዳ ጫና ሽግሽግ ለማድረግ የተወሰደው የድርድር ሂደት ሀገሪቱን ከነበረችበት ማነቆ እንድትወጣ አድርጓታል። አጭር ጊዜ ስትራቴጂያዊ መብቴዎችን ነው ነድፈው ሲሰሩ የነበረው እንግዲህ ወደ ውጭ ሲመለከቱ ምንም አይነት ብድር ማግኘት አይችልም። አበዳሪ አካላትም ብድር ይመለሳል የሚል አመኔታ የላቸውም። ኢኮኖሚውን ለማስቀጠል ደግሞ የግድ ሀርድ ከረንሲ ያስፈልጋቸዋል። ሶ ምን ይደረግ የሚለው ላይ የወሰዷቸው እርምጃዎችና የሰሯቸው ስራዎች በዚህም ደግሞ ከ4.5 ቢሊዮን ዶላር በላይ ጊዜ ገዝተው ማግኘት መቻላቸው በጣም ሪኮግናይዝድ የሚደረግና የሀርድ ከረንሲ ባይዘዌ በለውጡ ሂስትሪ ውስጥ እንደ ሲድመኒ ተደርጎ የሚወሰድ ነው። ምክንያቱም ወደ አንድ ሀገር ሄደህ እዳ ሽግሽግ ማድረግ ኮመርሻል ሎን የነበረውን ወደ ኮንሴንሽናል ወይም ይሄ ሶፍት ብድር ጊዜ የሚሰጥ ወለዱ አነስ ያለ ወደ እነዚህ አማራጮች ውስጥ ለመግባት ዲፕሎማሲያዊ ጥረትን ይጠይቃል፣ ፖለቲካል ኢንቴግሬሽንን ይጠይቃል፣ የግል ኮሚትመንትን ይጠይቃል። በኢትዮጵያ የምጣኔ ሀብት እድገት ውስጥ የውጭ እዳ ጫና ከፍተኛ ማነቆ መሆኑን የተረዳው የለውጡ መንግስት ከውጭ ምንም አይነት ብድር ሳይወስድ ነገር ግን ለተወሰዱ ብድሮች ዲፕሎማሲያዊ ጥበብ የተሞላባቸው ድርድር በማድረግ እስከ 4.5 ቢሊዮን ዶላር የዕዳ ሽግሽግ ማድረግ ችሏል። ለዚህም ነው የለውጡ መንግስት ባለፈው ባለፉት ሰባት ፕላስ ዓመታት አንድ ዶላር በኮመርሻል ሎን አልተበደርንም። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበትና ለዕዳ ካለን ግምት አንጻር ነው። አንድም ዶላር ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ሜጋ ስኬቶች ልናመጣ እየቻለ ነው። የኢትዮጵያን የዕዳ ጫና በዘላቂነት ለማላቀቅ የውጭ ምንዛሬ ክምችትን ማሳደግ ወሳኝ ነው። ይህን ለማረጋገጥ ደግሞ ኤክስፖርትን በእጅጉ ማሳደግና የውጭ ምንዛሬ ክምችትን ማላቅ ይጠይቃል። እንደ ምጣኔ ሀብት ባለሙያው ሀሳብ ከሆነ የኤክስፖርት እድገት በዘርፉ የጋራ ጥረት የሚሳካ እንደመሆኑ ዘርፉን ለማሳደግ ምን ከሚለው ይልቅ እንዴት እንቀይረው የሚለው ጥያቄ ወሳኝ መሆኑ ያነሳሉ። እንዴት ኤክስፖርቱ እናሳድጋለን፣ እንዴት ገበያውን እናገኛለን እንዴት ኮሞዲቲ እንመርጣለን፣ እንዴት ዋጋ እንደራደራ፣ እንዴት ቢሮክራሲውን እንቀነሳለን፣ እንዴት እንዴት ኤክስፖርት ግኝቱን ማክሲማይዝ እናደ- እንዴት የሚለው ምን ከሚለው ይልቅ በእጅጉ ክሩሻል የሆነ ጥያቄ ነው ማለት ነውና፣ የኤክስፖርት ዳይቨርሲፊኬሽናችን እንዴት ነው የምናሳድገው ሲባል አንድም አይተም ኦፍ ኮሞዲቲዎችን እየጨመርን መሄድ መቻል አለብን። ሌላኛው ደግሞ የገበያ መዳረሻዎቻችንን እያሳደግን መሄድ አለብን። በአብዛኛው የኢትዮጵያ ኢኮኖሚ ለውጭ ገበያ የሚልከው ምርት መሰረቱ ግብርና ሲሆን እስካሁን እሴት ያልተጨመረባቸው ምርቶችን መላክ ደግሞ ዘርፉ የሚፈለገውን ያህል ስኬት እንዳያስመዘግብ አድርጎታል። ታዲያ እሴት ጨምሮ ኤክስፖርት ማድረግ ትኩረትንም ይሻል። በክላስተር ጥጥ ያመረተ አርሶ አደር እንዲሁ ጥጡን ለኢንዱስትሪያል ፓርክ ላለ ጨርቃጨርቅ አምራች ከሚያቀርበው ይልቅ እዛው ክላስተር ኤሪያ ላይ መቶ መቶ ሃምሳ ሆኖ ተደራጅቶ አንድ ደረጃ ጥጡ እንዳምጦት ፍሬ አውጥቶ ማቅረብ ቢችል አንድ የተሻለ ፕራይስ ታገኛለህ። ሁለተኛ እዚህ ኢንዱስትሪያል ፓርኪንግ ላይ ያሉ ሰዎች ደግሞ ይሄን ስራ ወደ ታች አውርደውት እነሱ ወደ ሌላ ስራ ኤክሴል ያደርጋሉ። ሀገርም ያን ሰዓት ነው በኤፍዲአይ ላይ ጥሩ ምንዛሬ ልታገኝ የምትችለው ማለት ነውና እንደነዚህ አይነት ሜጀሮች መወሰድ አለባቸው። ኤክስፖርትን ለማሳደግ ሌላው መወሰድ ካለባቸው ስራዎች መካከል የምርት ተወዳዳሪነትን ማሳደግና የማምረቻ ወጪን መቀነስ የሚለው ይገኝበታል። የኢትዮጵያ ምርቶች በዓለም አቀፍ ገበያ ላይ ተወዳዳሪ እንዲሆኑ ሁለት ስራዎችን መስራት ይጠበቅባል። አንደኛው በሀገር ውስጥ የማምረቻ ወጪዎችን መቀነስ ነው። የማምረቻ ወጪዎችን ለመቀነስ አሁን መንግስት የኤሌክትሪክ አቅርቦትን እያስፋፋ የፈርትላይዘር ፋብሪካዎችን ከወዲሁ የሚገነባው ከጋዝ ምርቱ ጋር ተያይዞ የትራንስፖርት ወጪ የሚቀንሰው የባቡር መዳረሻዎችን የሚያሰፋው ድምር ውጤቱ የማምረቻ ወጪን ለመቀነስ ነው። ይሄ ደግሞ ቴክስ ታይም እየተሰራበት ነው። ኤክስፖርት የሚደረጉ ምርቶችን መሰረት ያደረገና ዓለም አቀፍ ዋጋን ግንዛቤ ውስጥ ያስገባ የገንዘብ ፖሊሲን ከመከተል ባለፈ የውጭ ምንዛሬ ዋጋ ማስተካከያ ማድረግ ይጠበቃል። በሌላ መልኩ ደግሞ ተኪ ምርቶች ላይ አቅምን በማሳደግ ከውጭ የምናስገባው የካፒታል እቃዎች ላይ ብቻ እንዲሆን ማድረግም ይጠይቃል። ስትራክቸራል ሪፎርሞቹ እየተሰሩ ነው ያሉት፣ ግን ተጠናክረው መቀጠል ያለባቸው ነገሮች አሉ። ይሄ ኢዚ ዱይንግ ኦፍ ቢዝነስ ቢዝነስ ኢንቫይሮንመንቱን ስሙዝ ማድረግ ቢሮክራሲውን መቀነስ ወደ ኤክስፖርት ስትገባ ስታርታፕ ካፒታልህን መቀነስ፣ እነዚህ የትሬድ ዶክመንቶችን ትሬድ ዶክመንቱ ላይ ኢንቮልቭ የሚያደርጉ ኤጀንሲዎችን እየቀነስክ ወደ አንድ ዊንዶ መንግስት የጀመረው አለ። እሱን ማስፋት ማጠናከር ከተቻለ እኔ ኤክስፖርቱ ላይ ጥሩ የሆነ ጅማሮ አለ። ይህን አጠናክረን ሁሉም ባለድርሻ አካላት የሚጠበቅበትን ከወጣ ትልቅ ትልቅ ለሀገር ትልቅ ጠቀሜታ ያለው ስራ መስራት ይችላል ባይ ነኝ።